ደሚፍሰስ ግልጽ ነገር ዮኒ ማኛ ጋደልን ለዘር አባልቶ ምናምን ለምትል አሁንም ተባልተ እለቅ ቀለል ያለ መሴጃ አለ። ዮኒ ማኛ በእኔ ስም አንድ የተባለ የለም። እኔ የሰራው ስራ ህወሓትን አፈር ከድሜ ያስገብቻለሁ። ይሄ ደጋግም የምመሰክረው ጀግና ነኝ። በህወሓት ጉዳይ ከመጣ ጀግና ነኝ። ከዛ ውጭ ዮኒ ማኛ ብሄር ሰድባል ብሄር ተዘግዝቆ ይሙት፣ ብሄር በሙሉ ተዘግዝቆ ይሙት እያልኳቸው ነው። እኔ ኢትዮጵያዊ ነኝ። በብሄር የምትደበቁ በብሄር የምትሽለቀጠለጡ በብሄር እ ለምን ተዘግዝቃ አትሞትም? አዶን ር በእኔ ለመታወቅ አሁን የሚሳደቡ ሰዎች አሉ። አዶንቭን አዶንቭን ልስ ስንቱ ለምን አንዳንድ ሴቶች አልታወቅ ሲሉ በዮኒ ማኛ ለመታወቅ ሌሊቱም ሙሉ ቲክታክ ላይ ሰው እያማቸበት ሁላ አሮጊት አለች እና ስሟን አለ አላፈመስሽም። ሌሊቱም ሙሉ አዎ፣ ህወትን ክራንቻ እምላለሁ። አሁንም አውል ሰይድ ጌን ህወት ክራንቻ እምናት ገና ክራንቿን ትለቅማለች። አሁንም ህወት ዘር ያጠፋች፣ ዘር ያበላሸች፣ ለዘር እንድንባል ያደረገች ማንነት አላት ህዋት። ስለዚህ ህወትን በጣም ነው ምጠየፋት። ህዋት አሁንም እላለሁ ለሚሰይድ ጌን ህዋት ክራንቻም ሰይጣን የሰይጣን ቁራጭ። እኔ ኢትዮጵያዊነትን እኔ ኢትዮጵያዊነትን በተለይ በኢትዮጵያዊነት እስካሁን ያለ ልጅ እስካሁን በኢትዮጵያዊነት የኢትዮጵያዊነት ቲሸርቶች ያሉት የኢትዮጵያዊነትን እንዲመለስ የማይጥረው ነገር የለም። ፋሲሉ ፋሲል አበሻ እና የማከብረው የምወደው ለዛ ነው። ፋሲል አበሻ የእኛን ኢትዮጵያዊ ፋሲል አበሻ እና የማከብረው የምወደው ለዛ ነው። ፋሲል አበሻ የእኛን ኢትዮጵያዊነት የፈረንጅ ዮኒ ማኛ ሀብቴ ሀብቴ የሀብቴ ማይ ብራዳ የሀብቴ ማይ ብራዳ ነው። እዛው ዘርህን ይዘህ ተቃጠል ከፈለግ ይዘህ ተቃጠል ከፈለግ ይዘህ ተቃጠል ከፈለግ፣ እና ዘር ለዘር አባላ ከምትለው ዘር ለዘር ሄደህ ተቃጠል እያልኩ ነው። በግልጽ ነው የምነግርህ፣ ማናችሁም ዘሮች ዘር የሚቆጠር ማይም ብቻ ነው። እና ዘርን መውደድ ጥሩ ነው። ዘርን መውደድ፣ ዘርን ማክበር ጥሩ ነው። በዘር ያልመካም፣ የሚመካ ቢኖር በእግዚአብሔር ይመካ ይላል መጽሐፍ ቅዱስ። ዘርን መውደድ፣ ዘርን ማክበር ስ ቢውቲፉል መውደድ፣ ማክበር፣ መመካት በእግዚአብሔር ብቻ ነው። ሌላው ለያያዘ ልደታ አድርሱልኝ እኔ በክፉ ቀን ሰው አልጥልም። ያያ ምናልባት ከእኔ አንድ ነገር ትማራለህ ዛሬ ያያ ዘልደታ በአባዬ። እኔ የምወደው ልጅ በአባ የተማረ ይግደለኝ። በአባ ንግግርሽን ወደዋለሁ። አባ እውነቴን ነው ምል። በአባ እግዚአብሔር አቀይረ ሙስሊም ነህ አንተ፣ ግን እግዚአብሔር አቀይረ ለእንትና ላድርስለት ሙስሊሞች የሚገሉ ቢሆኑ አንደኛ የሚገሉት ይሆን ይማኛ ነበር እንደኔ ረገጠ የለም። ሙስሊምን ሙስሊም ገዳይ ቢሆን ማለት ነው። እውነቱ ነው የምናገረው። ለአፋችን እንላለን፣ ለበዓሉ ድምቀት እንላለን፣ ምናም ምናምን። ሙስሊም የኢትዮጵያ ሙስሊም ገዳይ አይደለም። ኢትዮጵያውያን ተፋቅረው የኖሩ ናቸው። ተግባብተው የኖሩ ናቸው። ተጋብተው ወልደው የኖሩ ናቸው። የኢትዮጵያ ሙስሊም ለበዓሉ ድምቀት ልብሽሽቅ ሲኖር ምናምን እኔ ጠርጋለሁ። ጣጣ የለኝም። እኔ ካልደረሱብኝ አልደርስም። ማንም ያውቃልና ያያዘ ልደታ የተቆረጠ ቪዲዮ ያል ምን የተቆረጠ ቪዲዮ የምታየው ሰዎች ነገር ነገር ስታነፈንፉ የምትውሉ ሰዎች የተቆረጠ ቪዲዮ ታያላችሁ። ነገር የምታነፈንፉ ሰዎች ግን መልካም ሰዎች ምን ታደርጋላችሁ? ሙሉ ሀሳቡን ተረድታችሁ ከሙሉ ሀሳቡ ላይ መናገር ነው። እኛ ኡስታዝ የተናገሩት ንግግር የሚገርም ትምህርት ነበር ያስተማሩት። እኛ ሙስሊም አባት የተናገሩት የሚገርም ትምህርት ነው ያስተማሩት። እና የተቆረጠው ሀሳቡ የሚለው ሌላ ነው ሙስሊም በሌላ በሌላ አይገልም እየሳላችሁ ግደሉ ምናምን አሉና እንደዚህ የምታደረጉ ሙስሊሞች ካለ አይደላችሁም ብለው ነው ያሉት። እኚህ አባት ማለት ነው። የተቆረጠ ቪዲዮ አዩና ተቀባበሉት። እንዲህ የምታደረጉ ሙስሊሞች ካለ አይደላቸውም ብለው እኚህ አባት ዘገቡ። አንዳንድ የፖለቲካ አሁን የተጀመረችው ፖለቲካ አለች አለ። አርሲ ላይ ብቻ ኦርቶዶክስ እንደተገደለ አድርገው ቁማር የሚጫወቱ ያው፣ አሁን ከመንግስት ጋር ያው የፈረደበት ኦሮሞ አራጅ ነው አደለ? ጨዋታ ያ ስለሆነ ፖለቲካውን ለማስጮ የመጣ ነገር ነው። እግዚአብሔር እነዛ ሰዎች ሞተዋል። ኦሮሞ ኦርቶዶክስ ናቸው፣ ያሳዝናል። ኢትዮጵያ ውስጥ ሙስሊሙም ይሞታል ሃይማኖት ተኮር ነገር ወይዬ ከሚሲ አባቴ፣ ሃይማኖት ተኮር ነገር ፖለቲካ እንዲነሳላቸው የሚፈልጉ ብዙ ሰዎች አሉ። በኦርቶዶክሱም በሙስሊሙም ሞታ አለ። ለኦርቶዶክስ ብዬ ከጮኩ፣ ለሙስሊምም መጮህ አለብኝ። እኔ እንደዛ ነው። ማምን አልሰማም። ለኦርቶዶክስ ከጮኩኝ፣ ለሙስሊም መጮህ አለብኝ። ህሊና ነው ያለኝ። እንዲጨበጨብልኝ አልሰራም። አላሽቃብጥም። ምክንያቱም ጎንደር ላይ በቅርቡ ሙስሊም ሞተዋል። ኡስታዞች ሞተዋል። ከዚህ በፊትም ሙስሊሞች ተገለዋሉ ኢትዮጵያ ላይ በሃይማኖታቸው ተግባባ። ኦሮሚያ ላይም ሙስሊምም ክርስቲያኑም ይሞታል ግን ምንድን ነው የሚፈልጉት? አጀንዳቸውን ወይ ከሃይማኖት ሆይሆኑ እነዚህ ካድሬዎች፣ እነዚህ ሆዳሞች፣ እነዚህ በቃ ሰው ተነስቶ እንዲባላ የሚፈልጉት ወይ ሃይማኖትን አይመርጡትም ወይ ፖለቲካውን አይመርጡትም አይመርጡትም። ሙስሊምን ከፍለኸኝ አልጠላም። ያልጠላ ተራጋጭ እኮ ነኝ። አፌ ለፈልፋል ጌታ ምስክሬ ሙስሊም የኢትዮጵያ ሙስሊምን ከፍለህኝ ከፍለህኝ አልጠላም፣ ወዳቸዋለሁ። የኔ በጣም ቤስት ፍሬንዴ እንደ ዮኒ ቬጋስ ጓደኛዬ አይዳ ሀሰን ትባላለች። ዲታ አይዳ ሀሰን ቤስት ጓደኛዬ ሙስሊም ናት። ቤስቴ ነው ማውራችሁ። አይዳ ሀሰን ጓደኛዬ ናት፣ ሙስሊም ናት። በኦርቶዶክስ ከሄድክ ደግሞ ዮኒ ቬጋስ ነው የእኔ በቃ ሂዝማ ብለድ ሂዝማ ብረት። በኦርቶዶክስ ደግሞ ቤስት ጓደኛዎች የነሱ ናቸው። ገባ በጴንጤ ብዙ አሉ። መጥላት አልችልም፣ ሀሳብ ግን ሰጣለሁ። ስለዚህ ሙስሊምን ኡስታዞች ሲያስተምሩ በተለይ ቆርጣችሁ አትፖስጡ፣ መርዘኞች ኡስታዞች ሲያስተምሩ ቆርጣቸው አትፖስቱ። ለምን ኢትዮጵያ ላይ ሙስሊሞች ታዲያ ኦርቶዶክሶች እኮ በትቀርቡ አባታችን የሀገር ዋርካ የሆኑት ሙስሊም ሀጂ ሙፍቲ ሲሞቱ ኦርቶዶክስ አልቅሶ ነው የቀበራቸው። እዚህ ሙስሊም ገዳይ ነው እያላችሁ ደግሞ ትጫወታላችሁ። ስለዚህ ያያዘ ልደታ ተሳስቶ ነው እንጂ የተቆረጠ ቪዲዮ ለማድመቅ ተፈልጎ ነው እንጂ ጥሩ አይደለም። ያያዘ ልደታ ኢንቴንሽኑ ሙስሊም ጠላ አይደለም። እኔ ስለማውቀው ነው። ጴንጤ ይጠላል፣ ጴንጤን ይተቻል። ከሙስሊም ጋር ግን አልዋሽም፣ ሀቅ አለኝ። ከሙስሊም ጋር ያያዘ ልደታት ተነካክቶ አያውቅም። እኔን እኮ ይረግጠኛል። መርገጥ እችላለሁ፣ ማሳጣት እችላለሁ። ያያዘ ልደታ ግን ጌታ ምስክሬ ሙስሊም ጠላ አይደለም። ሙስሊም አክባሪ፣ ሙስሊም የሚወድ ልጅ ነው። ያው እቺ ሰሞኑን የተጮቹ ነገር አለች አይደለ? ሙስሊም ገደለ ምናም ምናም ቁማር የሚሰራ ያቺ ስላለች እንዲጮውለት እንጂ ያያዘ ልደታ ሙስሊም ጠላ አይደለም። ስለዚህ አቴንሽን አትስጡት ቤተሰብ ሙስሊም ጠላ አይደለም። ቪዲዮንም አጥፍቷል እርግጠኛ ነኝ። ይቅርታም ይጠይቃል፣ ይቅርታም ይጠይቃል። ስለዚህ ሙስሊም ጠል አይደለም። የአያዘ ልደታ ጴንጤ አይመቸውም፣ ግልጽ አድርጌ ነግራቸዋል። ጴንጤን አይወድም። ጴንጤ ደግሞ መስሚያው ጥጥ ነው። ችግሩ ምንድን ነው? የጌታ መንፈስ ቅዱስ ሲኖርብህ አንድ ሰው ሰደበ አልሰደበ ምን ሚል ተኝቼ ያለው ላዳምጥ አልችልም። ጴንጤ አዎ። የአያዘ ልደታ ይቅርታ ይጠይቃል። የልደታ ልጆች ስናጠፋ ይቅርታን እንጠይቃለን። እኛ ኳሊቲያችን እሱ ነው።